የአማራ ፋኖ በጎጃም አስደናቂ ድሎችን አስመዝግቧል። ሻለቃ ዝናቡ ከህዝቡ ጋር ተወያይቷል። የመንግስት ኃይሎች ለሽምግልና ከህብረተሰቡ የተላኩ የሀገር ሽማግሌዎችን ገድለዋል። እርስ በርስ እየተታኮሱ ነው። በዝርዝር ትሰምታላቸው። የብልጽግናው ጦር ዓለም አቀፍ መሳለቂያ ሆኗል። ወታደራዊ ኃይሉ የመንደር ወንበሬ ተደርጓል። በትንታኔ እንመለከተዋለን። መንግስት ዜጎቹን እንደ ካዳቸው እየተነገረ ነው። ስደተኞች ድረሱልን ብለዋል። መረጃውን ይዘናል። በተፈናቃይ ካምፖች ዜጎች ተገድለዋል። ከሀያ በላይ የሆኑ ህጻናት ናቸው። ዝርዝር ጉዳዩን በቆይታችን ታዳምጣላችሁ። ሰላም፣ ጤና፣ ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ልትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። በዘመቻ አንድነት በርካታ ድሎችን እያስመዘገበ ያለው የአማራ ፋኖ በጎጃም አሁን ትግሉን ቀጥሏል። ሰፊ ቀጠናዎችን በመሸፈንና ቀጠና ተሻጋሪ ውጊያዎችን በማድረግ ላይ ያለው የጎጃም አገው ምድር ክፍለ ጦርም አስደናቂ ጀብዶችን በመስራት ላይ ነው። የጽዳት ዘመቻ በማለት ፎክሮ ወደ ጀግኖች ቀይ የገባው አንድ ኮር የመንግስት ሰራዊት ሙሉ በሙሉ ስለመደምሰሱ ተነግሯል። የጎጃም አገው ምድር ክፍለ ጦር ስር የሚገኙ እንድማማቾች ብርጌዶች ጊዮን ብርጌድ፣ ዘንገራ ብርጌድ፣ ቢትወደድ መንገሻ ጀንበሬ ብርጌድ፣ ስሜን ደስታ ብርጌድ ና የፍሬም አጥናፎ ብርጌድ በጋራ በመሆን ጠላትን አይቀጡ ቅጣት ቀጥተውታል። የጎጃ ምድር ክፍለ ጦር የህዝብ ግንኙነት ኃላፊ ፋኑ ይበልጣል የውነቱ ወንድ ብርጌዶች አሸፋ ከተማ ላይ ረጅም ሰዓት በፈጀው ውጊያ ጠላትን በከባባ ሰርክል ውስጥ አስገብተው የለበለቡት ሲሆን ጠላት መግቢያ መውጫ በማሳጣት ረፍርፈውታል ብለዋል። ጠላት በሰው ቁመት ያክል የሰራውን ሁለት ምሽግ ምስሮቹ የጎጃ ማጎ ምድር ክፍለ ጦር ተናዳፊ ወንድማማቾቹ ብርጌዶች ምሽጉን በመደረማመስ ጠላት ላይ ከፍተኛ ኪሳራ አድርሰውበታል። በተከታታይ ሲደረጉ በነበሩ ታሪካዊ ውጊያዎች ሶስቱ የመንግስት ክፍለ ጦሮች ማለትም 23ኛ 73ኛና 75ኛ ተሳትፎ ያለው የጎጃም አገው ምድር የክፍለ ጦሩ አመራሮች እና የብርጌዱ አመራሮች አውደ ውጊያውን የመሩት ሲሆን እጅግ መናበብ የታየበት ድንቅ አውደ ውጊያ ተደርጓል። በዚህም 51 ክላሽ፣ 10 የክላሽ ተተኳሽ፣ 5 የብሬሊን ተተኳሽ፣ 1500 የድጅቃ ተተኳሽ ተማርከዋል። 80 የመንግስት መከላከያ ሰራዊት እስከ ወዲያኛው የተሸኘ ሲሆን ብዛት ኃይል ያለው ደግሞ ቁስለኛ ሆኗል። ከዚህ ከባድ ትንቅንቃ የሚያደርገው አዋጊዎችን ጨምሮ ብዙ አባላት ተደምስሰዋል። በዚህ የተበሳጨው የጠላት ኃይል ሁለት ሰላማዊ ወጣቶችን አፍነው የወሰዱ ሲሆን በአካባቢው የሚገኙ የሀገር ሽማግሌዎች ልጆቹን ለማስለቀቅ የሄዱ ሲሆን፣ ጠላት ለአማራ ያለውን ጥላቻ በማሳየት ሽማግሌዎቹን በአሰቃቂ ሁኔታ በሳንጃ ቆራርጦ ገድሏቸዋል። የተባለው ጎጃም አገው ምድር ክፍለ ጦርም አስደናቂ መናበብ በማድረግ የጠላትን አንገት እየነቀነቀ በድል የደመቀ ክፍለ ጦር ሆኖ ቀጥሏል ብሏል የህዝብ ግንኙነት ኃላፊው። በዚህ ክፍለ ጦር በሚጠቃለለው በአቸፈር በዝህር ውስጥ ቀጠና የተቀመጠው የአገዛዙና ተስፋ የቆረጠው የብርሃኑ ጁላ ሰራዊት ደሞዝ ተቋረጠ፣ ባንክ የለም፣ በረሃ ላይ ነን፣ ምግብ የለም በሚል ጥያቄ አለመግባባት ውስጥ ከፍተኛ የእርስ በርስ ተኩስ አድርጓል። ይህንን ተከትሎም አንድ የሻምበል አመራሩን ጨምሮ አራት ኃይል የተገደለ ሲሆን ሁለት የሰራዊቱ አባላት ደግሞ በአቅራቢያው ባለው የአቤ ጉበኛ ብርጌድ እጃቸውን መስጠታቸውን የብርጌዱ ህዝብ ግንኙነት ኃላፊ በረከት ፀሐይ ገልጿል። በተጨማሪም የአማራ ፋኖ መሪዎች በተለያዩ ቦታዎች ህዝብን እያወያዩ ነው። የህዝብን ችግሮች ማድመጥና መፍትሄ መስጠት ደስታውንና ሐዘኑን መጋራት የቀጣይ አቅጣጫ ማስቀመጥ በማስፈለጉ ውይይቶች እየተካሄዱ ነው። ህዝቡ አንድ ሀሳብ አንድ ልብ አንድ አላማ ይዞ እንዲቀጥል የመሪዎች ድርሻ ወሳኝ ሆኖ በመገኘቱ ውይይቶች ተዘጋጅተዋል። የአማራ ፋኖ በጎጃም ከፍተኛ አመራሮች ምክትል ሰብሳቢና ወታደራዊ አዛዦች ሻለቃ ዝናቡ ልንገረውና አርበኛ ስለሽ ከበደ ከዋሸራ ህዝብ ጋር በመወያየት የቀጣይ አቅጣጫ ማስቀመጣቸውን የህዙ ምክትል ህዝብ ግንኙነት ኃላፊ ፋኖ እስቲ በላለሙ ገልጿል። ለባለጊዜ ጊዜ ፖለቲከኞች ፍላጎት የተሸጠው የመከላከያ ሰራዊት የአማራ ህዝብን በፍጹም ጠላትነት ፈርጆ በኃይል ለማንበርከክ የጀመረው ወረራ ራሱን ገርፎ ወደ መቃብሩ እየሸኘው ነው። የአራት ኪሎን መንግስታዊ ዙፋን ከጨበጠበት ዕለት ጀምሮ ከጦርነት አዙሪት ውጭ መምራት የተሳነው ነው የአብይ አህመድ አገዛዝ። የውትድርናን አለም አቀፋዊ ተልእኮና ምንነት አርክሶ መንደር ለመንደር ንጹሐንን ሲረሽን የሚውል ተራ መንጋ አድርጎታል። በአለም ላይም ሆነ በኢትዮጵያ ታሪክ የአምባገነን መሪዎች ስልጣን ለማስለቀቅ ሲባል ተገዳዳሪ የወታደራዊ ፖለቲካዊ ኃይሎችን ለማንበርከ ለመለካከት እና ኢኮኖሚውንም ለመቆጣጠር ሰራዊቱ የገዢዎች ጉልበት ሆኖ ማገልገሉ የተለመደና ምድራዊ ነባር እውነት ቢሆንም አንድን ህዝብ እንደ ህዝብ ጠልቶ ከምድረ ገጽ ለማጥፋት በሚደረግ ዘመቻ ዋነኛው ፈጻሚ የሆነው ግን በዚህ ዘመን በብልጽግና ስርዓት ውስጥ ነው። ባለፉት ዓመታት ውስጥ የአማራ ህዝብ ላይ የደረሱ በደሎች የሚታወቁ ሲሆን ከዚህ ግፍ ቀጥሎ የሚነሳው በሀገሪቱ ላይ የተፈጸመው ተቋማዊ ውድመት ነው። የመንግስት ተቋማት፣ ሲቪክ ማህበራት፣ የመገናኛ ብዙሃን ኢትዮጵያን ሳይሆን ብልጽግናን እንዲመስሉ እንዲያካልሆኑም እንዲወድሙ ተደርጓል። ምርጫ ጦር ድንበር ጠባቂ ተቋም፣ ጸረ ሙስና ኮሚሽን፣ ፍርድ ቤቶች የአገዛዙ ግልጽ ፖለቲካዊ ማስፈጸሚያ ሆነዋል። አደረጃጀታቸው፣ አሰራራቸው፣ መመሪያዎቻቸው ሁሉ ከብልጽግናው አገዛዝ ቅንፍ እንዳይወጡ ሆነው ተሰርተዋል። አሁንም እየተሰሩ ነው። ከዚህም ተሻግሮ ከ99 በመቶ በላይ የሆነው ህዝብ ያቀፉ የምድራዊና ሰማያዊ ተስፋ መጠል ያደረጋቸው የሃይማኖት ተቋማት ውስጥ ሰርጎ በመግባት ለመከለስና ለማፍረስ ሞክሯል። በእነዚህ ሁሉ መከራዎች የሚነበበው ሀቅ የአገዛዙ ፍጹም ሀገርና ታሪክ ጠልነት ነው። ሙከራዎቹ ሁሉ አራት ኪሎና በፌዴራሉ መዋቅር ላይ የተንጠለጠሉ ብቻ ሳይሆን ሰንሰለቱን የጠበቀና ረጅም ትስስር ኖሮት እስከ ቤተሰባዊ አደረጃጀት የሚደርስ ነው። ምንም አይነት ሀገራዊ መልክ እንዳይኖራቸው ተደርገው ከፈራረሱ ተቋማት ውስጥ የመከላከያ ሰራዊት ቀዳሚውን ድርሻ ይወስዳል። ይህ ተቋም በጥቂት ፖለቲከኞች ተጠልፎ ከከሰመ አመታት እየተቆጠሩ ነው። የዛሬው ትንታኔያችን ይህንን የሰራዊቱን ውድመት የሚመለከት ይሆናል። በፖለቲከኞች ይሁንታ ተደርጉተው የያዙትና ያልከበዳቸውን ፊልድ ማርሻል የሚል ማድረግ ተሸክ ተሸክመው ያልቻሉትን የኢታማዦር ሹምነት ስልጣን ደርበው አብይ አህመድና ስብስቡ በአራት ኪሎ የጸነሱትን ተንኮል ለማዋለድ የሚፍጨረጨሩት ብርሃኑ ጁላ የኢትዮጵያ ህዝብ አብይ አህመድን የሚቃወመው ራሱ ህዝቡ ማሰብ ስላልጀመረ ነው የሚል ንግግር አድርገው ያውቃሉ። ሀገሪቱን አሁንታዊ መንግስት መቀበልም የግድ መሆኑን አጽንኦት ሰጥተው ደጋግመው ገልጸዋል። ይህም እንደ ዶክመንተሪ በሁሉም የአገዛዙ ልሳኖች እና ለቤተ መንግስቱ በሚቀርቡ የግል ሚዲያዎች በኩል ተደጋግሞ ተላልፏል። የብልጽግናና የመከላከያ ሰራዊት በሰማንያ የታሰ ሰረጋ ብቻ አሁን የሚገኘውም እዚህ ንግግር ላይ ነው። እንዲህ የሚያስም መሪ የሚመራው ጦር ለሀገር ሳይሆን ለአገዛዙ የወገኑ ምንም አይነት ስራዎች ቢኖሩ የሚፈጥሩት መገረም ሊኖር አይችልም። የኢትዮጵያ ህዝብ ማሰብ እንደማይችል የዘለፉበት ንግግር ራሱን ችሎ የሚተነተንና ግልጽ ተጠያቂነት ያለው ቢሆንም ይህ ሀሳባቸው መንግስት ሆኖ እየመራ ህግ ሆኖ እየተተገበረ ባለበት ሀገር ጉንጭ ከማልፋት የዘለለ ትርጉም የለውም። ከእሳቸው የሚከተሉት አብሮ ታደሰና ይልማ መርዳሳም ተመሳሳይ ሀሳቦችን በተደጋጋሚ ተናግረዋል። ባለፉት ዓመታት ዝርዝር ታሪኮች ትተን የኦህዴድ መራሹን መንግስት የሰባት ዓመት ጉዞና የሰራዊቱን ሁኔታ ስንመለከት በኢትዮጵያ ታሪክ በሀፍረት ከሚያሸማቀቁ ምዕራፎች አንዱና ዋነኛው ሆኖ የሚነሳ ዘመን ነው። አብይ አህመድ በባህሪን አሻንጉሊቶች እየታገዘ የምኒልክ ቤተ መንግስትን አርክሶ ከረገጠበት ማግስት ጀምሮ ሰራዊቱ በማንነት ኦሮሞ መሰል በአስተሳሰብ ኦነግ አይነት ሆኖ እንዲደራጅ አድርጓል። በዚህ በኋላም ወታደሩ ለፖለቲካዊ ፍላጎቶች ሁሉ እያነሳ የሚወረውረው ጠጠር አድርጎታል። ዜናው ሊቀ መንበር ሰኔ 16 ቀን 2010 በራሱ ላይ ቦምብ እንዲወረወር በማድረግ የጸጥታና ደህንነት መዋቅሩን ለመጥለፍና በራሱ ልክ ለመስራት የሚያስችለውን ትርክት እንዲፈጥር እድል ሰጥቶታል። መብታቸውን ለመጠየቅ ወደ ቢሮ በሰልፍ የሄዱ የሰራዊቱ አባላት ጥያቄያቸውን እንደሚመልስ ቃል ገብቶ ከመለሰላቸው በኋላ በማንነታቸው እየመረጠ አማራዎችን በመረሸንና በማሰር የክህደቱን ሀሁ ጀምሯል። በሰሜኑ ጦርነት ወቅትም ከህወሀት ፖለቲከኞች ጋር በፈጠረው ተንኮል የተሞላበት ጊዜያዊ ፍትጊያ አንድ ሙሉ እዝ ሰራዊት በአንድ ጀንበር እንዲገደል በማድረግ በሰራዊቱ ላይ ክህደቱን ቀጥሏል። በተመረዘ ወታደራዊ ትምህርትም የሰራዊቱን እሳቤ የሀገር ዳር ድንበርና ሉዓላዊነት ከመጠበቅ ቀጠናዊ ጉዳዮችን ከመቆጣጠር አህጉራዊ የሰላም ማስከበር ዘመቻዎችን ከመሳተፍ ወርዶ የፖለቲከኞችን ህዝባዊ የጥላቻ ኮተት ማራገፊያ ወደሆነው ብሔር ተኮር ጥቃት ውስጥ እንዲዘፈቅ ተደርጓል። ባለፉት ሰባት ዓመታት በመከላከያ ሰራዊት ውስጥ በውጊያ ተሳትፎ በብልጽግና እየተካሄደ ያለው ጦር ብቻውን በምስራቅ አፍሪካ ግዙፍ ሰራዊት የመሆን ቁጥራዊ መጠን ያለው ነው። በመከላከያ ሰራዊት ስም በብርሃኑ ጁላና አበባው ታደሰ እየተመራ የአብይ አህመድ ና ቡድኑን ዙፋን ለመጠበቅ ና የአማራ ህዝብን ዘር ለማጥፋት የዘመተው ሰራዊት በኦህዴድ ሰራሹ ክልል በቀጥታ ወረራ ከመፈጸሙ አስቀድሞ በሌሎች የኢትዮጵያ አካባቢዎች በሚኖረው የአማራ ህዝብ ላይ ቀጥተኛ ጥቃት በማድረስ ተሳትፏል። ሰራዊቱ በወለጋ እና በቤሻንጉል የነበሩ ስምሪቶች ለዚህ ግልጽ ማስረጃ ናቸው። አገዛዙ ሰራዊት ለፖለቲካው ቁማር እንደሚጫወትበት አስቀድሞ በተግባር የተረጋገጠው በእነዚህ አካባቢዎች ነው። እንዲገደል፣ እንዲፈናቀል እና እንዲዘረፍ የሚፈለገውን የአማራ ህዝብ በማንነቱ እየለዩ አንዳንዴ በኦነግ ሸኔ ስም መለዮ ቀይረው፣ ሌላ ጊዜ በቀጥታ በእዝ በሚመራው ሰራዊት አስጨፍጭፈዋል። በተቃራኒው ደግሞ ወደ አካባቢዎቹ ስለሚላክ ሰራዊት ለኦነግ ሸኔ መረጃ በመስጠት እንዲወጋ አድርገውታል በቤሻንጉል የአማራ ህዝብ ላይ የደረሰው ሰቆቃ በዋነኝነት በመከላከያ ተቋሙ ብልሽት ነው። ራሱ በቀጥታ በዘር ማጥፋቱ በመሳተፍ ከአጥፊዎቹ ጋር እየተናበበ በስምሪት በማድረግ ተቋማዊ ክሽፈት ውስጥ እንደሆነ አሳይቷል። በአማራ ምድር በቀጠለው ወረራም የሀገር መከላከያ ሰራዊቱ በቀጥታ የዘር ማጥፋት ወንጀል ውስጥ ተዘፍቋል። በመንግስታዊ መሪዎች ከደረሰበት ተደጋጋሚ ክህደት የማይማረው የጓዶቹ ደም በከንቱ መፍሰስ የማያመው የደረሰበት የውድመት ልክ የማይገባው የገባበት አለም አቀፍ ወንጀል የማይታሰበው ወታደራዊ ተቋሙ በአማራ ምድር ያደረገው ወረራ ግን ያላሰበውን መራራ ሽንፈት እንዲጎነጭ አድርገውታል። በአማራ ምድር እየተደረገ ባለው ውጊያ እየሆነው ያለው እውነት የሰራዊትን ውድቀትና የአገዛዙን ክህደት በግልጽ ያሳየ ነው። ለአማራ ህዝብ ህልውና እየተፋለመ ያለው ፋኖ በጦር ህጎች መሰረት እየተመራ የሚይዛቸውን ምርኮኞች እየተንከባከበ ዓለም አቀፍ ተቋማት እንዲረከቡት እየጠየቀ ብልጽግና ግን የተያዙት የመከላከያ ልብስ የለበሱ የፋኖ አባላት ናቸው እያለ በራሱ ላይ ያላግጣል በፋኖ አፈ ጠርሙዝ እየተመቱ የወደቁ የሰራዊት አባላትን አስከሬን ልብስ አውልቆ ፋኖን ገደልኩ የሚል ፕሮፓጋንዳ ለመስራት እየሞከረ ያለ ፍጹም አረመናዊ አገዛዝ ነው። በሁሉም የአማራ ግዛቶች በተደረጉ ውጊያዎች የሞቱ አባላቱን ቀድመን ላነሳ ነው። ፕሮፓጋንዳ ከሚጠቀምባቸው ውጭ ያሉትን ለቀብር እንኳን ሳይቀብራቸው እየፈረጠጠ የአማራ ህዝብ በሰብአዊነት እያነሳ ቀብሯቸዋል። ቆስለው የሚያቃስቱ ጓዶች እንኳን መሰብሰብ እንዳይችል ተደርጎ የተሰራው የብልጽግና ኃይል በተናጠል ግን የገዢዎችን የክህደት ዱላ መቀበሉ የማይቀር ነው። በቃለ መጠይቆቻቸው ሁሉ በመዘላበድ የሚታወቁት የጦር መሪው ብርሃኑ ጁላ በአንድ ወቅት ንግግራቸው በዓለም ላይ የኢትዮጵያን ሰራዊት የሚያክል የለም ብለዋል። እሳቸው እንዳሉት በጀግንነት ሳይሆን ከአለም አቀፍ ወታደራዊ ጽንሰ ሀሳቦች ሁሉ በተቃርኖ የሚገኝ ብቸኛው የኢትዮጵያ መከላከያ ሰራዊት ነው። የሚተኩስበትን ዓላማ የማያውቅ ፈሪ ኃይል የሰበሰበው በኢትዮጵያ የበቀለው ፋሽስታዊ ስርዓት ብቻ ነው። የራሱን ህዝብ ለማጥፋት የዘመተ የሀገር ወታደር በአለም ላይ የለም። በየመንደሩ ሲሽሎከለክ የሚውል አውደልዳይ ሰራዊት ያለው ሀገር ከኢትዮጵያ ውጭ ሊገኝ አይችልም። ወታደራዊ ዲሲፕሊኖች በውስጡ ያልተፈጠሩበት ከንቱ ጦር የብልጽግናው ሰራዊት ብቻ ነው። በሚታዘዘው መንግስት እየተካደ የተገረፈውም ይህ ሰነፍ ሰራዊት ነው። የአማራ ህዝብ እያደረገ ያለው የህልውና ትግል ከድሉ ማግስት እንዲህ ያሉ ሀገራዊ ስብራቶችን የመጠገን ግባለው ከመቅረት ይልቅ መዘግየት ይሻላልና በብልጽግና ክህደት እየተነጠሉ ከመጠቃት ይልቅ ወታደራዊ አመፅ አስነስቶ አፈሙዝ ወደ አገዛዙ ማዞር ሀገርና ህዝብን ይታደጋል። ቀድሞ የገባቸው ጀግኖች ከሰራዊቱ በመውጣት ፋኖን ተቀላቅለው ከሀዲውን ስርዓት እየቀጡት ነው። ክህደቱን በየጦር ሜዳው ያዩትም እጃቸውን ለፋኖ በማስረከብ የ ጎሻሙት ከመሞት ድነዋል። የመከዳትን ህመም አጉል የመሞትን እዳ ቆስለው ከሚሰቃዩ ጓዶችና በሀዘን ከተኮራመቱ ቤተሰቦች ጠይቆ መረዳት ይቻላል። ቢያንስ ከዚህ በኋላ ያለው ጊዜ ለሰራዊቱ የነጻነት ዘመን መሆን እንዳለበት ማመን ይጠይቃል። ለዚህም ጊዜ ሳይፈጁ በመወሰን ወደ ህዝብ ያዞሩትን አፈሙዝ ወደ ተላላኪ መሪዎቹና ወደ አራት ኪሎ በማዞር ታሪካዊ ጀብዱ መፈጸም ይገባል። የከሃዲው ስርዓት ቁንጮች ለፈጸሙት ግፍ በምድር ላይ እንዲቀጡና የሰራዊቱ ደም እንዲመለስ ጦሩ ነጻነት ታጋዮች ከጀግኖቹ የአማራ ፋኖች ጎን ቆመው መዋጋት ይኖርበታል። ይህ እድል ምናልባት ከጥቂት ጊዜ በኋላ የማይገኝ መሆኑን መረዳትም ተገቢ ነው። በማይናማር የሚገኙ በመቶዎች የሚቆጠሩ ወጣቶች እየተሰቃዩ መሆናቸው ታውቋል። የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ተረባርበው ወደ ሀገራቸው እንዲመልሷቸውም እየተማጸኑ ነው። ከበይነ መረብ አጭበርባሪዎች ነጻ ያወጣቸው አካባቢውን የሚቆጣጠረው ወታደራዊ አንጃ ከሌላ ኃይል የሚዋጋ በመሆኑ ቢሸነፍ ሌላኛው ለጦርነት ሊጠቀምብን ይችላል የሚል ስጋትም አላቸው ተብሏል። ከበይነ መረብ አጭበርባሪዎች እጅ ተላቀው በአንድ ወታደራዊ አንጃ ቁጥጥር ስር ባለ መጠለያ ውስጥ የሚገኙ ከሰባት መቶ በላይ ኢትዮጵያውያን ሲሆን ዳግም በአጭበርባሪዎች እጅ ሊወድቁ እንደሚችሉ ስጋታቸውን ተናግረዋል። በመጠለያ ጣቢያ ውስጥ በአስቸጋሪ ሁኔታ ውስጥ እንደሚገኙ የገለጹት ኢትዮጵያውያኑ በሽታን ጨምሮ ለጦርነትና ለተፈጥሮ አደጋ እጅጉን መጋለጣቸውን ለዶይቼ ቬለ ተናግረዋል። በመጠለያ ጣቢያው ከሚገኙ መካከል አንዱ የሆነ ወጣት የኢትዮጵያ መንግስት ከግብረ ሰናይ ድርጅቶች ጋር በመተባበር ወደ አገር ቤት ሊወስዳቸው የጀመረውን ጥረት በመጓተቱ ዳግም በአጭበርባሪዎች እጅ ለመውደቅ አስገዳጅ ሁኔታዎች መፈጠራቸውን አስረድቷል። በመጠለያው የምንገኝ ኢትዮጵያውያን ከ ከሰባት መቶ በላይ ነን የሚለው ወጣት ያሉበት ሁኔታ በጣም የሚያስጨንቅ ሲል ገልጾታል። ማንነቱ እንዳይገለጽ የጠየቀው ወጣት በኃይል ተገደው የማጭበርበር ስራ ወደሚያከናውንበት ቦታ ትመለሳላችሁ የሚል ማስፈራሪያ በተደጋጋሚ እየገጠማቸው መሆኑን ተናግሯል። ፍራቻ ውስጥ ነው ያለነው በማለት ወጣቱ ያሉበትን ስጋት አስረድቷል። ከማይናማር 246 ኢትዮጵያውያን ወደ ታይላንድ መሻገራቸውን የውጭ ጉዳይ ሚኒስትር ባለፈው የካቲት 2017 ይፋ አድርጎ ነበር። ከኢትዮጵያውያኑ መካከል ሰላሳ ሁለት ወጣቶች ወደ አዲስ አበባ ተመልሰዋል። ሌሎቹ 43 ኢትዮጵያውያን በተመሳሳይ እለት ምሽት ይገባሉ ተብሎ እንደሚጠበቅ ውጭ ጉዳይ መስሪያ ቤቱ በወቅቱ ይፋ አድርጎ ነበር። የኢትዮጵያ መንግስት ባለስልጣናት መውጣት እንደምንችል ነው የሚነግሩን የሚለው አሁን በሚያንማር የሚገኝ ወጣት አንዳንድ መንግስታዊ ያልሆኑ ድርጅቶች የሚሰጧቸውን መረጃ በአንጻሩ ከዚያ በተቃራኒ እንደሆነባቸው ያስረዳል። በስም ያልጠቀሳቸው መንግስታዊ ያልሆኑ ድርጅቶች ሂደቱ እንዳልተጀመረና ብዙም እንዳልሄደ እንደገለጹላቸው ወጣቱ ተናግሯል። ኢትዮጵያውያኑ ከበይነ መረብ አጭበርባሪዎች እጅ የተጠናቀቁት ቀደም ሲል አካባቢውን በሚቆጣጠሩ ታጣቂ ቡድኖች አማካኝነት ነው። አሁን ተጠልለው በሚገኙበት አካባቢ በደረሰ የመሬት መንቀጥቀጥ የአካል ጉዳት የደረሰባቸውና በቂ ሕክምና ሳያገኙ በአስቸጋሪ ሁኔታ ውስጥ እንዳሉ ሌላ ሁለተኛ ወጣት ገልጿል። ሁለተኛ ወጣት በአካባቢው የተስፋፋ የመጣው ጦርነት ሕይወታቸውን ለአስከፊ አደጋ የሚያጋልጥበት እድል ሰፊ መሆኑን አመልክቷል። አካባቢው በጣም የጦርነት ቀጠና ነው የሚለው ወጣት እጁ ላይ ይዞን ያለው ወታደራዊ ኃይል ከሌላ ወታደራዊ ኃይል ጋር ይዋጋር አንዳንድ ቀናት ተኩሱ በጣም ወደ እኛ እየተጠጋ ይሄዳል ሲል ይናገራል። ወጣቱ እኛን የያዘው ኃይል ቢሸነፍና ቢሸሽ የሚመጣው ኃይል እኛን ወስዶ ለጦርነት ሊጠቀምብን ይችላል የሚል ስጋት አለው። በተጨናነቀና በአስቸጋሪ ሁኔታ ውስጥ የሚገኙ ወጣቶች የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ተረባርቦ ከአካባቢው እንዲያስወጣቸው ተማጽነዋል። በሱዳን ምዕራብ ዳርፉር ክልል ካለፈው ሳምንት መገባደጃ ጀምሮ በተከታታይ በተሰነዘሩ ጥቃቶች ከመቶ በላይ ንጹሐን ዜጎች ተገደሉ። ከሟቾቹ መካከል ሀያ ያህል የሚሆኑት ሕጻናትና የሕክምና ባለሙያዎች መሆናቸውን የተባበሩት መንግስታት ድርጅት አሳውቋል። ጥቃቱ በእርስ በእርስ ጦርነት ምክንያት ከቤት ንብረታቸው የተሰደዱ ሰዎችን በምናስተናግደው በኤልፋሸር ከተማና በአቅራቢያው ባሉ ሁለት መጠለያ ካምፖች ላይ የተፈጸመ ሲሆን የፈጥኖ ደራሽ ሀይሉም አሬሴፍ ተጠያቂ ሆኗል። የፈጥኖ ደራሽ ሀይሉ በበኩሉ ወንጀላ ችን የተቀነባበሩ ናቸው ሲል ውድቅ አድርጓል። ዘምዘምና አቡሹክ የተባሉ ካምፖች ከ700 ሺህ በላይ የሚሆኑ ስደተኞችን ያስተናግዳሉ። ከእነዚህም ውስጥ አብዛኞቹ ረሃብ ተጋርጦባቸዋል። የጥቃቶቹ ዜና የተሰማው በአርኤስኤፍ እና በሀገሪቱ ሰራዊቱ መካከል የተጀመረው የእርስ በርስ ጦርነት ሁለተኛ ዓመቱ በተቃረበበት ዋዜማ ላይ ነው። በሱዳን የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ክሌመንት ኒኪታ ሰላሚ በተፈጠረው ነገር በጣም መደናገጣቸውን ተናግረዋል። ይህ በተፈናቀሉ ሰዎች በእርዳታ ሰጪ ሰራተኞች ላይ የደረሰ ተከታታይና አሰቃቂ ጥቃት ተቀባይነት የሌለው ነው ብለዋል። በመግለጫቸው የእርዳታ ድርጅቱ ሪሊፍ ኢንተርናሽናል በዘምዘም በደረሰው ጥቃት ዶክተሮች፣ አሽከርካሪዎችና የቡድን መሪዎችን ጨምሮ ዘጠኝ ሰራዊቶቹ መገደላቸውን አስታውቋል። በካምፕ ውስጥ የመጨረሻው የጤና አገልግሎት አቅራቢ መሆኑን የገለጸው የበጎ አድራጎት ድርጅቱ የአሬሴፍ ተዋጊዎች ተጠያቂ ናቸው ብሏል። ሪሊፍ ኢንተርናሽናል ይህ በክልል ውስጥ ባሉ ሁሉም የጤና መሰረተ ልማት አውታሮች ላይ ያነጣጠረ ጥቃት መሆኑን ተረድተናል፣ ይህም የተፈናቀሉ ዜጎችን የጤና አገልግሎት እንዳያገኙ ለማድረግ ያለመ ነው ብሏል። አክሎም ከኛ ክሊኒኮች አንዱ የዚህ ጥቃት አካል መሆኑ አስደንጋጭ ሲሆን፣ በኤልፋሽር የሚገኙ የጤና ተቋማትም ጥቃት ተሰንዝሮባቸዋል። አሬሴፍ ቅዳሜ ዕለት በሰጠው መግለጫ በሰላማዊ ሰዎች ላይ ለሚደርሰው ጥቃት ተጠያቂ እንዳልሆነ እና በዘምዘም የተገደሉ ሰዎች የወታደራዊ ኃይሉን ስም ለማጠልሸት የተደረጉ ናቸው ብሏል። ከቢቢሲ ጋር ቆይታ ያደረገና በካምፕ ውስጥ ላሉ ሰዎች ምግብ በማዘጋጀት የሚሰራ የዘምዘም ነዋሪ ሁኔታው እጅግ በጣም አስከፊ ነው ብሏል። የ34 ዓመቱ ሙስጠፋ በዋትሳፕ በላከው የድምፅ መልእክት ብዙ ወጣቶችን አተናል። በማህበረሰብ መመገቢያ ውስጥ የሰሩ የነበሩም ተገድለዋል። ሆስፒታሉን ለመክፈት ሲሯሯጡ የነበሩ ሐኪሞችም ተገድለዋል ብሏል። አጎቴና የአጎቴ ልጅ ተገድለዋል። ሰዎች ቆስለዋል። እናም እነሱን ለማዳን መድኃኒት ወይም ሆስፒታል ባለመኖሩ በደም መፍሰስ ምክንያት እየሞቱ ነው። ጥቃቱ አሁንም እንደቀጠለ ነው። እጽዋትም ተጨማሪ ጥቃቶች እንደሚኖሩ እየጠበቅን ነው። ወደ ካምፑ የሚያመሩ መንገዶች በሙሉ ተዘግተው ከአራቱም አቅጣጫ የተከበበ ነው ሲል አክሏል። የአካባቢው ነዋሪ የሆኑት ዋሲር በበኩላቸው ነገሮች እጅግ በጣም አስከፊ ናቸው ብለዋል። በዘምዘም ምንም የቀረ ነገር የለም። ብዙ ሰላማዊ ዜጎች ተሰደዋል። አሁንም ለመልቀቅ እየሞከረን ቢሆንም ግን ሁሉም መንገዶች ተዘግተውብናል። ልጆችም ይዘናል። ግድያ በየቦታው አለ። አሁን ሳናገራችሁ እንኳን ከምሽግ ውስጥ እየተተኮሰ ነው በሰራዊቱና በአርሴፍ መካከል ያለው የስልጣን ሽኩቻ የወለደው ጦርነት በአለም ላይ ትልቁን የሰብአዊ ቀውስ ፈጥሯል ከ12 ሚሊዮን በላይ ሰዎች ከመኖሪያ ቤታቸው እንዲፈናቀሉና ማህበረሰቦችን ለረሃብ እንዲጋለጡ አድርጓልም ጦርነቱ የጀመረው የሱዳን ሰራዊትና የአርሴፍ መሪዎች በአገሪቱ የወደፊት ፖለቲካ እጣ ፈንታ ላይ ባለመግባባታቸው ነው ኤልፋሸር በዳርፎር ውስጥ በጦር ኃይሎች ቁጥጥር ስር ያለች የመጨረሻዋ ትልቅ ከተማ ስትሆን በአርሴፍ ለአንድ ዓመት ያህል ከበባ ውስጥ ቆይታለች ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ የሆኑን። ሰናይ ጊዜ